በዛሬ ቀን የተደበቀ ምስጥር ወጣ ሃና እንግዲህ የወዘሪት ሜላት እንደሆነች ያውቃለች ይሄ እንዴት ሆነ ብላ ራሷንም ጠየቀች እንደገና ደግሞ እንዴት እርግብ ወደ ቤታችሁ እንዴት መጣች አስረዱን ብላ ለሰላም ስትናገር ሰላም ደንግጣለች ሁሉም ሰው ትግራ ተጋብቷል ጆሮ ደግሞ ጓደኛ ብሩን ኬት እንዳመጣ ምስጥሩን ደርሶበታል ውድና እየተከበራችሁ ቤተሰቦቼ ኑላዊ ድራማ ክፍል አርባ አንድ ተለቋል። ዛሬ እንግዲህ በጣም ደስ የሚል ድራማ ነው ከፍታችሁ ይዩት። ያው ሀና እንግዲህ የወይዘሪት ሜላት ልጅ እንደሆነች ሀናም ሃውቃለች የራሷን ፎቶ እዛ ቤት አይታለች። ይሄ እንዴት ሊሆን ቻለ ብላ በጭንቀት በመከራ ውስጥ ነው ያለችው። አባቱም በዛሬ ቀን ሀናዬ እንደዚህ እየተጨናነቀች እኔ እንዴት መኖር እችላለሁ፣ ልጅ የምን ገጥሞት ነው ብሎ ያው ጭንቀት ውስጥ ነው። ቢሆንም ግን በዛሬ ቀን ጆሮ ወይንም አሴር ብር ከጓደኛው ወስዶ ለሀና ሰጥቷል። ሀናም በጣም ተደስታ የአባቷን ሕክምና ልታስጀምር ስትል ወዘሬት ሜላት ደግሞ ሌላ ማላ ነው የሰጠቻት የኛ ድርጅት ያሳክምልሻል ብላ ኦፎይ አስደርጋለች። አሁና እና በአለምንም ሀሳብ አለምንም እንትን መከራ አባቱ ህክምና ጀምሯል። ወዘሪት ሜላትና አቶ ኖላዊ ሲገናኙ በዛሬ ቀን ሁለቱም ጥያቄ ሆኖባቸዋል። እኔ አባትሽ አዲስ አልሆነብኝም የሆነ ቦታ ያየሁት ይመስለኛል ነው እያለችው፣ ወዘሪት ሚላት ለሃና ሃና እንግዲህ በጣም ነው የደነገጠችው። ምክንያቱም ሃና ራሷን ታቃለች። እንደገና ደግሞ የሃና ፎቶ ወዘሪት ሚላት ቤት እንዴት ተገኘ? እንዴት ደግሞ ሀሴት መሆን ቻለች? ሀሴት ማለት እኔ ነኝ ማለት ነው። እንዴት ደግሞ የወዝሪት ሜሊያት መሆን ቻልኩት? በቃ ቤተሰቦችን አገኘ ማለት ነው ብላ በደስታም ሀዘንም ጭንቀት ውስጥም ነው ያለችው። ይሄ እንዴት ሊሆን ቻለ? እንደገና ደግሞ እዛ ውስጥ የገባችው እርገብ ልጃችሁ ነኝ ብላ ነው ሁሉንም ከሀሴት ጋራ ስትሪዋ ስለምመሳሰል ብቻ ከቲቪ አይቶ ወደ ቤታቸው ካስገቡ በኋላ እየሷ ንግግር የምታደርገው ድርጊቶች ሁሉ በጣም ጥሩ አልነበረም። ሀና ይሄን ሁሉ አይታ ጭንቀት ውስጥ ነው ያለችው። ይሄ ሁሉ እንዴት ሊሆን ቻለ? እንደገና ደግሞ አቶ ኖላ ወይም ከሀክም ቤት ወደ ቤታቸው ስመለሱ ከሀና ጋራ ማን ነው ከወዘሪት ሜለት ጋራ ከተገናኙ በኋላ እንዴት እኔ የሀና አለቃ ፊቷ አዲስ አልሆነብኝም። የሆነ ቦታ ያየውት ይመስለኛል ብሎ ለአሴር ተናግሯል፣ እና ሁለቱም ጥያቄ ሆኖባቸዋል። ብቻ አሁን እውነቱ ሊወጣ ተቀርቧል። በዛሬ ቀን ራሱ በቃ ሀና ወስናለች ማለት ነው። ቤተሰቦቼ ናቸው ብላ ወስናለች። ግን እርግጠኛ መሆን ፈልጋ ነው አባቱንም የደበቀችው። አባቱ ግን የአንቺ ጭንቀት የኔ ጭንቀት ነው ንገረኝ ብሎ ቢያስጨንቃት እንኳን ሀና ግን ትንፍሽ ማለት አልቻለችም። እንደገና ደግሞ ወዘሪት ሜላት ሀናን በጣም ስለምትወዳት ሕክምናም ስታስጀምርላት እርግብ በጣም ነው የቀናችው። እንዴት እንደዚህ ልታደርግ ቻለች? እኔ ላይ ድራማ እየሰሩ ነው። ይሄ እውነት ሊወጣ ነው ማለት ነው። እኔና ባዮሽ እንግዲህ ልንዋረድ ነው፣ አክስቴ ልንዋረድ ነው እያለች ፍራት ውስጥ ነው ያለችው። በጣም የሚያስጠላ ነገር እያደረገች ነው እቺ እርግብና ባዮሽ ለብር ተብሎ ብቻ ብዙ ነገሮችን እያደረጉ ነው። ፎቶንም ግን አይታለች። በደንብ ልብ ብላ አላየችም እርግብ ማለት ነው። ይሄ ፎቶ ምን ሆኖ ይሄ ፎቶ እኔ የሚመስለው እነኚህ ሰዎች እኮ ሞኝ ናቸው ብላ እያወራች ነው። ግን ሃና የራሷን ፎቶ ታውቃለች። የአሴር ጓደኛ ለብር ብሎ የሃና ፎቶና መስቀል ቢሰርቅባትም፣ ግን በአሁኑ ሰዓት በጣም ተጸጽቶ፣ የሃና አባት ይቅርታን ጠይቆታል እንደገና ደግሞ አሴርም አስጨንቆታል። አንተ ወንድመነ ይሄን ብር ኬት ነው አመጣ እንዴት አመጣ ብሎ ስጠይቀው እንግዲህ ደርሶበታል ማለት ነው። አሴር የሆነ ነገር ባቅም ያ ብር በሆነ ነገር እንዳመጣ ወይ ደግሞ ሰርቆ ወይ የሆነ ነገር አድርጎ እንዳመጣ ገብቶታል። እና ይሄ ይሄን እንዴት ብዬ እነግረዋለሁ? እኔ እኮ ሃና ቤት ገብቼ የሃናን ፎቶ ለብር ብዬ አሳልፌ ሰጥቻለሁና እንዴት ይሄ ገርሞ ይሄ ምስጥር እንዴት አወጣው ብሎ እራሱን ጸጸት ውስጥ ከቶታል። እንደገና አቶ ኖላዊ ቤት ሄዶ እኔ የእውነት እንደ ልጃቸው ነው እንደሚታዩኝ ከአሴርና ከኔ አንድ በአንድ አይነት አይን ነው እንደሚታዩኝ ብሎ ስጠይቀው አዎ እኔ ልጆችን ሁሉ ልጆች በአንድ አይን ነው ማያቸው። እንደገና ደግሞ በቃ እንደዛ ከሆነ ዝም ብላችሁ እቅር በሉኝ ብሎ እቅር ተጠይቋል። እኔ ያንተ ጥፋት ሳላቅ እንዴት እቅርታ አደርግልሃለሁ ብል እንኳን አቶ ኖላዊ ያን አባት ግን የአሴር ጓደኛ ይሄን ምስጥር ማውጣት ስለማይፈልግ በጣም ከብዶት ስለሆነ ዝምብላችሁ ብቻ ይቅርታ አድርጉልኝ እኔ አጥፍቻለሁ ብሎ ይቅርታ ጠይቆታል። እሱም ደግሞ እኔ ለልጆቼ ቂም የሚይዝ ልብ ስለሌለኝ ይቅርታ አድርግላለሁ ብሎ ሸኝቷል በጣም ይሄ ልጅም እየተቀየረ ነው። እንደ አሴር ታቃላችሁ፣ አቶ ኖላዊ አሴርን ህይወት እንዴት እንደቀየረው። በፊት አሴር ይሰርቅ ነበረ፣ ይቅም ነበረ፣ በጣም ብዙ ነገሮችን ያደርግ ነበረ። አሁን ግን ተስተካክሎ የራሱን ስራ ጀምሮ ከስርቆት ርቆ አሁን ወደ ሰላም መንገድ፣ ወደ ትክክለኛ መንገድ የተመለሰበት ምክንያት በሃና አባት ምክንያት ነው። እንደገና ደግሞ በጣም ለሃና አባት በጣም ይጨነቅላታል። ሲያማቸው ራሱ ቤተ ክርስቲያን ሄዶ ጸሎት እያደረገለት እንደ ሃና በቃ ሃናም ስትጨነቅለት፣ እዚህም ደግሞ አሴር ይጨነቅለታል ማለት ነው። በጣም የሚገርም ነገር ነው። ይሄው የአሴር ጓደኛም አሁን እንደ አሴር ትክክለኛ ሰው እንደሚሆን ተስፋ አለኝ እየተመለሰ ይመስለኛል ብዬ አስባለሁ። የሃና አባት ምክር እንግዲህ በጣም ይጠግናል፣ የትኛው ሰው ወደ መንገድ ይመልሳል ብዬ አስባለሁ። የዛሬ እንግዲህ እንደዛ ነበረ። ሃና እንግዲህ አሁኑ ሰዓት በጣም ደስተኛ ሆናለች። ሰላምም ጠርጥራለች። እንደገና ሰላ እንደገና ደግሞ እርግብ ከእናቴ ጋር ካልተኛው ብላ ሰላምን ከእናቷ አለያይታለች እና ሰላም ግን ከፍቶታል። እናቴ አባራኛለች ይሄው ለሀሴት ብላ ብላለች። ሰላም ደግሞ በልጅነቴም እናቴ ከሀሴት ጋራ እኩል አይደለም የምታየኝ ለሀሴት ታዳላለች ብላ ስለምታስብ በአሁኑ ሰዓት ከእናቷ ማራቋ በጣም ከፍቶታል እና እንደዛ ነው። ያሁ የእርግብ ከዚህ ከቤተሰብ ካልወጣች ይሄ ነገር ታውቁ ከዛ ቤት ካልወጣች ይሄ ቤተሰብ በጣም ይጎዳል። ቤተሰቦች ዳና አሁኑ አመሰግናለሁ።